እያችሁ እህቶቼ፣ አሰላሙ ዓለይኩም ወራህመቱላህ ወበረካቱሁ። ይሄ እባብ ነው፣ አረብ ሀገር። ኢትዮጵያ እንዳይመስላችሁ አረብ ሀገር ያለ ነው። ተመልከቱ። ይሄ ግቢ ውስጥ ገብቶ ነው፣ ግቢ አለንበት ግቢ መጥቶ ነው። አረብ ሀገር ላይም ልክ እንደዚህ አይነት አለ። እራሳችሁን ጠብቁ እህቶቼ። ህይወት ቀላል አይደለችም። ተመልከቱ፣ እንደሚሆን ተመልከቱ።